የሩሲያና ዩክሬንን ጦርነት አስመልክቶ ሰሞኑን በርካታ ዓለም አቀፍ ጥረቶች እየተደረጉ ሲሆን በዚህ መሰረት የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን ከሩሲያ አቻቸው ቭላድሚር ፑቲን ጋር ለሁለት ሰዓታት የፈጀ የስልክ ውይይት አድርገዋል። ይህ በሁለቱ መሪዎች መካከል እንደ አውሮፓውያን አቆጣጠር ከ2022 ወዲህ የተደረገ የመጀመሪያው ቀጥተኛ ንግግር ነው። በውይይቱ ወቅት ፕሬዚዳንት ማክሮን ፈረንሳይ ለዩክሬን ሉዓላዊነትና የግዛት አንድነት ያላትን የማያወላውል ድጋፍ አጽ ተጽዕኖ ሰጥተዋል። በተጨማሪም በተቻለ ፍጥነት በዩክሬን የተኩስ አቁም እንዲደረግና በሩሲያና ዩክሬን መካከል ዘላቂ ሰላም ለማምጣት ድርድር እንዲጀመር ጠይቀዋል። በተቃራኒው ፕሬዚደንት ፑቲን የምዕራባውያን ሀገራት በዩክሬን ግጭት ውስጥ ቀጥተኛ ተሳትፎ እንዳላቸው በመግለጽ ማንኛውም የሰላም ስምምነት የችግሩን ዋና መንስኤዎች መፍታትና አሁን ያለውን የክልል ሁኔታዎች ያገናዘበ መሆን አለበት ብለዋል። ፑቲን አክለውም ምዕራባውያን ለረጅም ዓመት የሩሲያን የደህንነት ስጋቶች ችላ ብለው ዩክሬንን ጸረ ሩሲያ መድረክ አድርገው እንደፈጠሩ ተናግረዋል። የሊሴ ቤተመንግስት እንደገለጸው ሁለቱ መሪዎች ጥረታቸውን በጋራ ለመስራትና በቅርቡም በድጋሜ ለመነጋገር ተስማምተዋል። ሁለቱ መሪዎች በቅርቡ እንደገና ለመነጋገር መስማማታቸው የውይይት መንገዱ ክፍት እንደሆነ የሚያሳይ ቢሆንም በዩክሬን ያለው ጦርነት በአጭር ጊዜ ውስጥ መፍትሄ ያገኛል ብሎ ለመገመት ያስቸግራል። የዚህ የስልክ ንግግር ዋናው ፋይዳ ታዲያ ምናልባትም ለወደፊት ድርድሮች መነሻ መሆኑና በከፍተኛ አመራሮች መካከል ግንኙነት አለመቋረጡ ሊሆን ይችላል። በአጠቃላይ ይህ የስልክ ውይይት በዩክሬን ጦርነትና በሌሎች ዓለም አቀፋዊ ጉዳዮች ላይ ያለውን ውስብስብና እርስ በርስ የተሳሰረ የፖለቲካ ሁኔታን የሚያሳይ ነው። ምንም እንኳን ወዲያውኑ መፍትሄ ባይመጣም ዓለም አቀፍ ጥረቶች ለሰላም መፍትሄ ከመፈለግ እንደማይቆጠቡ የሚያሳይ ምልክት ነው። በሌላ ዜና ደግሞ ፕሬዝደንት ማክሮን በስልክ ንግግራቸው ከሩሲያ አቻቸው ጋር የኢራንን የኒውክሌር መርሃ ግብርና ሚሳኤሎችን አስመልክቶም ተወያይተዋል። ማክሮን ኢራን የተባበሩት መንግስታት የኒውክሌር ጦር መሳሪያ አለመስፋፋ ስምምነትን እንድታከብርና ከዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ ጋር በቅርበት እንድትሰራ አሳስበዋል። ፑቲን በበኩላቸው ኢራን ሰላማዊ የኒኩሌር ፕሮግራም የማካሄድ መብት እንዳላት መናገራቸውን ክሪምሊን አስታውቋል።